በምክትል ርዕሰ መስተዳደር ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪና የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው በብርሸለቆ ወታደራዊ የውትድርና ማሰልጠኛ ትምህርት ቤት ተገኝተው የአድማ መከላከልና መደበኛ ፖሊስ ምልምል ሰልጣኞችን አበረታተዋል። የክልሉን ወቅታዊ የጸጥታ ሁኔታና የህዝቡን የመንግስት ፍላጎት አስመልክተው ለሰልጣኞች ማብራሪ የሰጡት ቢሮ ኃላፊው የስልጠናውን አላማ አስፈላጊነትና ግቦች በተመለከተም ሰልጣኞች ግልጽ አድርገዋል። ስልጠናው በዋነኝነት ነፃ፣ ገለልተኛ ወታደራዊ ስነ ምግባር የተላበሰ በስነ ልቦናው ያደገና በራስ አቅም የክልሉን ሰላም ማረጋገጥ የሚችሉ ሰልጣኞችን ማፍራት እንደሆነም ነው አቶ ደሳለኝ የገለጹት። ሰልጣኞች የክልሉን ሰላም በዘላቂነት በማረጋገጥ ህዝቡን ከገባበት ፈተናና ህዝቡን ከገባበት ፈተናና ችግር ለማላቀቅና ፊቱን ወደ ልማት እንዲዞር በማድረግ ረገድ ትልቅ ኃላፊነት እንዳለባቸው ተናግረዋል። ሰልጣኞች በአመለካከት በንድፈ ሀሳብና በተግባር የታገዘ ስልጠና መውሰዳቸውን ሰልጣኞች ተናግረዋል። በቀጣይ የሚሰጣቸውን ግዳጅ በብቃት በመወጣት የክልሉን ሰላም ለማረጋገጥ ቁርጠኛ መሆናቸውንም አረጋግጠዋል።